እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች፣ በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ የእንግሊዝ የካራባው የዋንጫ ጨዋታዎች ይደረጋሉ። እንግዲህ በነኚ ጨዋታዎች ትኩረት የሚሰጣቸውም ጠንከር ያሉ ያደጉ ፉክክሮችም ይኖራሉ። ስዋንሲ ሲቲ ከማንቸስተር ሲቲ፣ ሊቨርፑል ከክሪስታል ፓላስ፣ አርሰናል ከብራይተን ወልቭስ ከቼልሲ፣ ኒውካስል ከቶተንሃም የሚደረጉት ጨዋታዎች ያው አይን ያዝ የሚያደርጉ ናቸው። ከጨዋታዎቹ አለፍ ባለ ግን ሁሌም እንደማደርገው እናንተም እንደምጠይቁት ጥያቄ መነሻነት የየቡድኖቹን የጨዋታ የሜዳ ላይ አፈጻጸሞቻቸውን የአሰልጣኞቻቸውን የጌም ንባብ እውቀታቸውን ከተጋጣሚዎች አንጻር ተጋጣሚዎች ይዘው በሚመጡት ጫና ውስጥ ባለመቆየት ያን ጫና በማሸነፍ ተጋጣሚን ወደ ራስ የጨዋታ እቅድ በመክተት ተጋጣሚን በመዋጥ ልንለው እንችላለን የሚያሸንፉበት መንገድ በተወሰነ መንገድ ለማሳየት እንሞክራለን። ዛሬ የምንመለከተው የምናየው የምናነሳው ሀሳብ የሚሆነው የሚካኤል አርቴታ የዘንድሮ ቡድን ማቴማቲካል አፕሮቹ እየተለወጠ የመጣ ቡድን ሆኗል። ይሄ የማቴቲክ አፕሮች የሚሉት ፈረንጆቹ ሂሳባዊ በሆነ የጨዋታ ቀጠና እንቅስቃሴዎችን አርቲፊሻል ትራንዚሽኖችን በመፍጠር አርሰናል የተለየ ቡድን ሆኗል። ምንድን ናቸው እንጂ ማቴማቲካል አፕሮቾቹ እና አርቲፊሻል ትራንዚሽን የሚባለው ምንድን ነው የሚለው ለመመልከት ዛሬ እሞክራለሁ። ሰፋ ያለ ጊዜ ይኖረኛል። ጥሩ ጊዜ እንዲኖራችሁ እመኛለሁ። ሁሌም እንደምታደርጉት ላይክ አድርጉ ለሌሎች እንዲደርስ። እንዲሁ ለፍተን የምንሰራቸው ፕሮዳክሽኖች ስለሆኑ እንድትተባበሩን ጠይቃችኋለሁ። ሼርም አድርጉት። እንዲሁም የፖድካስቱ ቤተሰብ ካልሆናችሁ ደግሞ የፖድካስቱ ቤተሰቦች እንድትሆኑ እጋብዛችኋለሁ። ያው ፖድካስቱ ባደገ ቁጥር፣ ፖድካስቱ ለሌሎች በደረሰ ቁጥር እኛም በደንብ ዲግ እያደረገን እየቆፈርን ሀሳቦችን ይዘን እንድንመጣ ያደርገናል ማለት ነው። አመሰግናለሁ። ወደ ጉዳዩ እንግባ። አምና የነበረውን አርሰናልና ዘንድሮ ያለውን አርሰናል በተወሰነ እንመልከት። አምና የነበረው አርሰናል በቡድን ውስጥ መሰረታዊ የሚባሉ ችግሮች፣ እነኚህ ቤዚክ ሶስት ሀሳቦች ላይ አርሰናል እንዲቸገር መነሻ የሆኑ የጨዋታ ጫናዎችን ይሰጡት ነበር። እነኚህ ፒ ፒ ፒ የሚባሉት ሀሳቦች ናቸው። ፕሬሲንግ ፕሮግሬሽንና ፓስ ማለት ነው። ፕሬሲንግ ፕሮግሬሽንና ፓስ ስንተረጉማቸው ፕሬሲንግ መጫን ነው። ፕሮግሬሽን ሂደት ነው፣ ማደግ፣ ወደ ተጋጣሚ ሜዳ መስፋፋት፣ መግባት ነው። ፓስ እነህ ንክኪዎች አስፈላጊ የሚባሉ የኳስ ቅብብሎች ናቸው። በእነህ ውስጥ አርሰናል ወደ አማካኝ ክፍል በሚሄድባቸው ወይም ደግሞ የአማካኝ ክፍል እንቅስቃሴዎቹ በሚታፈንበት ሰዓት የግራና የቀኝ አቅጣጫዎቹን ወይም ደግሞ ቦክሶቹን እየፈለገ አውትሌቶችን እያዘጋጀ የሚሄድበት እሳቤ ችግር ውስጥ ይገባ ነበረ። ይሄ ዋነኛው ምክንያት የሆነበት ሀሳብ ምንድን ነው፣ የመጨረሻውን የሜዳ ክፍል ለማግኘት የሚሞክርበት መንገድ ነበረ። የአርቴታ ቡድን የመጨረሻውን የተጋጣሚን ሜዳ ለማግኘት ባሳለፍነው የውድድር ዓመት 25 ሰከንዶች ይወስድበት ነበር። 25 ሰከንዶች ይወስድበታል። ይሄ ማለት ከመሃል የተከላካይ መስመር ተጫዋቾቹ እና ከግብ ጠባቂ የሚነሳው ኳስ ወደ ተጋጣሚ ቀጠና በሚገባበት ጊዜ ከኳስ ጋር ያርሰናል ተጫዋቾች የሚቆዩበት መፍትሄ የሚፈልጉበት ጊዜ ነው። ጊዜው በጣም ሰፊ ነው። ለምሳሌ ከራያ ኳሱን ከተቀበለ በኋላ ሳሊባ ወይም ደግሞ ማጋሌሽ ኳሱን ይቀበላል። ከዛ በኋላ አውትሌቱ የሚሆነው የግራና የቀኝ አውትሌት ነው። ከዛ እንደገና ይመልሱታል። ወደ መሃል በሚገቡበት ሰዓት የቶማስ ፓርቴ ኮንሲስተንት አለመሆንና የማርቲን ኦደጋርድ መጎዳት የደክለን ራይ ስም እንዲሁ በዚህ እንቅስቃሴ ውስጥ ሁለተኛውን ጫና የሚቀበልበት ስራ ስለሚሰጠው የመጀመሪያው ጫና ተቀባይ ወይም ደግሞ ዘ ፈርስት ፕሬዠር አብዞርቨር የሚባለው ወይም ደግሞ የመጀመሪያው ጫና ተሸካሚና ዋጭ የሚባለው ተጫዋች ስላልሆነ የመጀመሪያው ጫና ተሸካሚና ጫና ዋጭ የሚባለው ተጫዋች ቶማስ ፓርቴ በሚሆንበት ሰዓት ቶማስ ፓርቴ እያሸነፈ እንዲሄድ የሚሰጠውን የጨዋታ ተግባር በየጨዋታው ቀናቶቹ በድግግሞች ስለማያደርጋቸው አርሰናሎች ይቸገሩ ነበር። አንደኛ ጉዳትም አለበት፣ ቅጣትም የሚያስተናግድባቸው ጨዋታዎች ይኖራሉ። እንደገና ደግሞ የጌም ቀን የኮንሲስተንሲ ችግርም ከነበረባቸው አርሰናል ተጫዋቾች መካከል አንዱ ስለሆነ ነው። ስለዚህ 25 ሰከንድ ይወስድበታል ማለት ነው፣ ወደ ተጋጣሚ ሜዳ ለመግባት አርሰናል በትንሹ 25 ሰከንድ ይወስድበታል። የዘንድሮ አርሰናል ግን ከራሱ የጨዋታ እንቅስቃሴ የተነስቶ ወደ ተጋጣሚ የጨዋታ ጫና እንቅስቃሴ ለመሄድ 12 ሰከንዶች ብቻ ነው የሚወስዱበት። ይሄ የአርሰናልን የማጥቃት እንቅስቃሴ መፍትሄ እየፈለገ ወደ መጨረሻው የሜዳ ክፍል የሚሄድበትን ሰከንዶች እያሳጠረ ተጋጣሚን ተደጋጋሚ የሆኑ የማሰቢያ ስራዎች እየሰጠ እሳቤዎች ውስጥ እንዲገባ እያደረገ ጊዜ እንዲገዛ አርሰናል ጊዜ እንዲገዛ ተጋጣሚ ደግሞ በአርሰናል የጨዋታ ብልጫ ላይ እንዳይነግስ የሚያደርግ እንቅስቃሴ ፈጥሯል። ይሄ በተለይም ደግሞ የመጨረሻውን የሜዳ ክፍልን በጥራት ለማግኘት በሚሞክርበት ሰዓት ወደ ቀኝና ወደ ግራ የሚደረጉ ሽግግሮች ሳይሆኑ ከመሃል በሚነሱ በጣም ወሳኝ በሚባሉ በታቀደባቸው ፕላንድ በተደረጉ የአማካኝ ክፍል ሽግግሮች ኳስ ወደ መጨረሻው የሜዳ ክፍል እንዲሄድ ያደርገዋል። በተለይም ደግሞ የኦፖነንትን ቅርጽ ቦታ በማሳጣትና የተጋጣሚ ቡድንን እንቅስቃሴ በመረበሽ በዚህ ዘመን በፍጥነት ቶሎ ወደ ተጋጣሚ አቅጣጫ መሄድን አርሰናል የሚፈልገው ሆኗል። ይህንን ሲያደርግ በነገራችን ላይ ሚኬል አርቴታ ዘንድሮ የፊት መስመር ተጫዋቾቹን ሁሉ ወደኋላ ስቦ በማምጣት የአማካኝ ክፍል እንቅስቃሴ ውስጥ ሁሉ መጥተው እንዲሳተፉ ያደርጋል። ለምሳሌ በዚህ የፍጥነት ፕሮግሬሽን ውስጥ ከሚሳተፉ ተጫዋቾች መካከል አሁን በቡድኑ ላይ የምንመለከተው የዘጠኝ ቁጥር ሚና የተሰጠው ቪክቶር ዮኬሬሽ የሚባለው አጥቂ ሁሉ እየተሳተፈ ነው። ዘንድሮ ሰብሮ የሚገባው ሽግግር በሰከንድ ያነሰበት ዋነኛው ምክንያት አርሰናል መፍትሄ የሚፈልግባቸው የጎንና የጎና ጨዋታዎቹን ቀንሶ ከመሃል ፕሬዠር አብዞርቭ የሚያደርጉ ፕሬዠር በደንብ የሚመጡና የሚሸከሙ ተጫዋቾችን ስለመረጠ ነው። ብሬኪንግ ዳውን ኦፖነንትስ በሚለው ሀሳቡ የተጋጣሚ ቡድንን እንቅስቃሴ በመሰባበርና እያንዳንዱን ሽግግሮችን በመጠቀም አርቴታ ዘንድሮ ተግባራዊ እያደረገ ያለው አርቲፊሻል ትራንዚሽን ይባላል። አርቲፊሻል ትራንዚሽን ምንድን ነው? በአርሰናል የጨዋታ መንገድ ውስጥ ይህ አርቲፊሻል ትራንዚሽን የሚባለው በምን መንገድ የሚሰራና በምን መንገድ ታቅዶ የሚከወን ነው የሚለውን ለማየት እንሞክራለን። በተለይም ደግሞ ይሄን ሀሳብ ተግባራዊ የሚያደርግበት መንገድ ሚኬል አርቴታ ዳይናሚክ አታኪንግ ሲቹዌሽን የሚባል ተለዋዋጭ የማጥቃት ሁኔታ የሚባለውን በተጫዋቾች አፈጻጸም ውስጥ በማሳደግና እነኚህ ተጫዋቾች የዚህ ሀሳብ አቀንቃኝ እንዲሆኑ በማድረግ የዚህ ሀሳብ ተቀባይ እንዲሆኑ በማድረግ ነው የሚከውነው። እስኪ አርቲፊሻል ትራንዚሽን ምንድን ነው? አርቲፊሻል ትራንዚሽን በአርቲፊሻል ሽግግር የምንለው ምንድን ነው የሚለውን ለማየት እንሞክር። ይህ ሀሳብ በሚካኤል አርቴታ ዴሊቨሬት የሆነ ሁኔታ ነው የታቀደበት ሁኔታ ነው። እንደ አርቴታ እምነት ከሆነ ይህ ሀሳብ ታቅዶበትና ተዘጋጅቶ የሚሰራበት ዋነኛው ምክንያት በእቅዱ ውስጥ የሚያልፉ እቅዱን የሚያስፈጽሙና እቅዱን ስርዓት ያለው እንዲሆን የሚያደርጉ ተጫዋቾች ተዘጋጅተው ለሲስተሙ ስለሚፈጠሩ ነው። ለምሳሌ በዳይናሚክ አታኪንግ ስትራክቸር ውስጥ እነኝህ ተጫዋቾች በሚተካኩበት ሰዓት ያንዱ ተጫዋች የሌላኛውን ተጫዋች ሚና የመተካቱን ስራ በተመለከተ ምንም አይነት የኳሊቲ ልዩነት እንደሌለ ይታወቃል። ለምሳሌ ወደፊት ገፍቶ የሚሄደው ተጫዋች ወደፊት በሚሄድበት ሰዓት ጎትቶ የሚወስደው የተቃራኒ ቡድን ተጫዋች ይኖራል ማለት ነው። ወደኋላ የሚመለሰውም እንደዚሁ ሲመለስ ይዞት የሚመጣውና ጎትቶ የሚያመጣው ሌላ ተጫዋች ይኖራል። በነኚህ ሂደቶች ውስጥ በመሄድና በመምጣቱ እንቅስቃሴ ውስጥ የሚፈጠሩትን ስፔሶች የሚጠቀም ዴሊቨሬትሊ አታኪንግ ሲቹዌሽን በጣም በተሰራበት ሁኔታ ሆን ተብሎ በታቀደበት የማጥቃት እንቅስቃሴ ውስጥ የሚኖር ፓተርን ነው ማለት ነው። ለምሳሌ የአማካኝ ክፍል ተጫዋች ሆኖ እያገለገለ የሚገኘውን ብዙ ጊዜ ማለት እንችላለን የተከላካይ መስመር ተጫዋች ቢሆንም ሪካርዶ ካላፊዮሪ፣ እንዲሁም ሲተካው ሉዊስ ኬሊ የተከላካይ መስመር ተጫዋችነት ሚናቸውን ትተው ወደ አማካኝ ክፍል ሽግግር በሚመጡበት ሰዓት የአማካኙን እንቅስቃሴ የሚያጠብቁበት እውቀት በዚህ እሳቤ ውስጥ የሚለካ ነው። አርቲፊሻል ትራንዚሽን ይለዋል። የማይቆይ ነው ነገር ግን በዋናው ስትራክቸር ውስጥ በጣም አጋዥ ነው። ያለዚህ ስትራክቸር ወሳኝ የሚባለውን የማጥቃት እንቅስቃሴ የሚመራ የቡድን ስትራክቸር አይኖርም ማለት ነው። ሁለተኛው ሚና በዚህ በአርቲፊሻል ትራንዚሽን ውስጥ ኢንቱቲቭ ወይም ደግሞ ደመነፍሳዊ ያልሆነ የማጥቃትና የመከላከልን ስትራክቸር የሚመራ የራሱ የሆነ ሚና ይኖረዋል ማለት ነው። በዚህ እንቅስቃሴ ውስጥ የሚሳተፉት ተመርጠው ለማጥቃትም ሆነ ለመከላከል ስትራክቸሩ የሚሆኑ ተጫዋቾች ተለይተው ይታወቃሉ ማለት ነው። ስለዚህ እነኚህ ሴት አፕ እና አጠቃላይ ሙቭመንቶቹ የሚፈጠሩት የማጥቃትና የመከላከል ስትራክቸሮች በሙሉ በጣም ስሎው የነበረው ወደ ተጋጣሚ ሜዳ የሚሄድበትን ጊዜ የሚያዘገየውን ማለትም ወደ 25 ሰከንድ ወደ 24 ሰከንድ የሚወስድበት የነበረውን የአርሰናል የመጨረሻውን የተጋጣሚን የሜዳውን ክፍል ለማግኘት የሚያደርገውን ሽግግር ምን ያደርገዋል ማለት ነው? በግማሽ ያሳጥረዋል ማለት ነው። ዘንድሮ የአርሰናል ወደ ተጋጣሚ ሜዳ የሚገባበት የሽግግር ፍጥነቱ በጣም ከፍተኛ ሆኗል። ይሄ ማለት ወደ 12 ከተጠጋ ወደ 11 ከተጠጋ እጅግ በጣም እየተለወጠ እያደገ እንደመጣ አንዱ ማሳያ ነው ማለት ነው። አርቴታ አብዛኛውን ጊዜ የሚፈልገው ነገር ይሄ ዲሲቭ ኦር አምባላንስ ዩር ኦፖነንት ይላል። ማታለል ማለት ነው። የተጋጣሚ ቡድን ስትራክቸር በሚያታልልበት ሰዓት የተጋጣሚ ቡድን ስትራክቸር ከመጀመሪያው የጨዋታ እንቅስቃሴ ውስጥ መጠቀም በሚገባው ልክ እንዳይጠቀም አደረግኸው ማለት ያንተ የማጥቃትም ሆነ የመከላከል ስራህን አቀለልክ ማለት ነው። ስለዚህ ከመጀመሪያው የጨዋታ ፋውንዴሽናቸው እንዲወጡ ተገደው እዛው እንዲቆዩ ያደርጋቸዋል ማለት ነው። ከዚህ በፊት አርሰናል የመጀመሪያውን ጫና ለመሸከምና ሰብሮ ለመሄድ የሚቸገር ቡድን የሆነበት ዋነኛው ምክንያት እነኚህ የአርቲፊሻል ሙቭመንቶች፣ የአርቲፊሻል የሆኑ የማጥቃትና የመከላከል ስትራክቸር የሚመራበት መንገድ የታቀደ አለመሆኑ ነው። በተለይ ሃይ ፕሬስ በሚያደርግ ቡድን ለሚመጡ ቡድኖች ምላሽ ለመስጠት በጣም ይቸግራል። ሃይ ፕሬሲንግ ላይ ምንድን ነው የሚያደርጓቸው አብዛኛውን ጊዜ ቶሎ ያፍኗቸውና የመውጫ አውትሌቶቻቸውን ይዘጉባቸዋል። የመውጫ አውትሌቶቻቸው በተዘጉባቸው ቁጥር ምን እየሆኑ ነው የሚመጡት? የመተንፈሻ ኳስ፣ የመቀበያ ሪሲቪንግ ፖይንት እንዲሁም ደግሞ የማሰቢያ ጊዜ እያጡ ይሄዳሉ ማለት ነው። ይህ የአርሰናል ፕሮግሬሽን ላይ የታመመ ፕሮግሬሽን እንዲሆን ያደርገዋል ማለት፣ ተጋጣሚም በስሎው ሙቭመንት ወይንም ደግሞ በዘገዬ የማጥቃት እንቅስቃሴ የሚመጣው አርሰናል ጥርስ አልባ አርሰናል እንዲሆን ያደርገዋል ማለት ነው። ማንቱ ማንና ስፔስ ሜኪንግ ላይ አርሰናል ይቸገራል ማለት ነው። ቶሎ ይታፈናል። የአንድ ለአንድ ውሳኔዎቹ የአንድ ለአንድ ሁኔታዎቹ በሙሉ ጫና ውስጥ ይወድቃሉ ማለት ነው። በዚህ እንቅስቃሴ ውስጥ ነፃ የጨዋታ ቀጠና ማለት በጣም አቅደና አስበ የምታገኘው ስለሆነ አርሰናል በሴንትራል ፕሮግሬሽኑ ላይ የነበረው የአምና ውስንነት ቶሎ የሚያድግ እንዳይሆን መላ የሚፈልግ የሚሽከረከር ቡድን ነበር የሚያደርገው። አይታችሁት ከሆነ አርሰናል በሚጫወትባቸው ያሳለፉ ነው የውድድር አመት ጨዋታዎች ላይ ኳሱ ይሽከረከራል። አርሰናል በቀኝ ወስደዋል፣ በዩሪን ቲምበር ወይም ደግሞ በጉዳት ምክንያት ቲምበር ብዙ ጨዋታዎችን ስላላደረገ ወደ መጨረሻ ነው ያደረገው። የቤንጃሚን ዋይት ኳሱን ይይዘዋል። እንደገና ደግሞ ቤንጃሚን ዋይት ይመልሰውና ለመሀል ተከላካዮቹ ይሰጣል። ግብ ጠባቂው እንደገና ይቀበለዋል። እንደገና ደግሞ በግራ መስመር በኩል ኳሱን ይሰጠዋል። እንደገና ይመለሳል። ይሄ ሁሉ የሚያደርገው ምንድነው? ሴንትራል ፕሮግሬሽኑ ላይ የሚተማመንበት የጨዋታ ሽግግር መፍጠሪያ አካሄድ ስላልነበረ ያ ከጉዳትና ከተጫዋቾች የኳሊቲ ችግር የመጣ ነው ቅድም እንደነገርኳቸው ስለዚህ ጉዳቱንና ከተጫዋቾች ኳሊቲ አንጻር ዘንድሮ መፍትሄ የፈለገበት እና ያገኘበት ነበር ማለት ይቻላል በነገራችን ላይ የአርሰናል ያሳለፍነው የውድድር ዓመት የፒቮት ሚና ላይ ያላቸው ተጫዋቾች ቶማስ ፓርቴ በጣም ጥሩ ነበር አሁ ቶማስ ፓርቴ ብዙ ሲወራለት ነበር እናስታውሳለን ቶማስ ፓርቴ ባለባቸው ጨዋታዎች ላይ የአርሰናል ወደ ተጋጣሚ ሜዳ የሚገባበት ወይም ደግሞ ወደ ሶስተኛው የሜዳ ክፍል የሚሄድበት ሽግግር ጥሩ እየሆነ እየተለወጠ እንደመጣ እያወራን ነበር። ብዙ መረጃዎችም የአምና ፕሮዳክሽኖችን ከተመለከትን ቶማስ ፓርቴ ባለበትና ቶማስ ፓርቴ በሌለበት አርሰናል ምን አይነት መልክ ያለው ቡድን እንደሆነ እየተመለከት ነው ቆይተናል። ግን ይሄ ብቻውኑ በቂ አልነበረም። ይሄ እንቅስቃሴ ብቻውኑ አስተማማኝ አልነበረም። እነኚህ ሶስቱን ነገሮች ያሟላ የስድስት ቁጥር ሚና ያለው ተጫዋች አርሰናል ይፈልግ ነበረ። ፕሬስ፣ ፕሮግሬስ እና ፓስ ተምኔሉ ላይ ፒፒፒ ያልኩት ለዚህ ነው። ፕሬስ፣ ፕሮግሬስ እና ፓስ። ፕሬስ፣ ፕሮግሬስ እና ፓስ ለስድስት ቁጥር ሚና ላላቸው ተጫዋቾች በጣም ወሳኝና አስፈላጊ ነው። ፕሬስ በሚያደርጉበት ሰዓት ፕሬሲንጉን የሚቋቋምና ፕሬሲንጉን አሸንፎ ሌላ ሪሲቪንግ አውትሌቶችን አዘጋጅቶ ወይም ደግሞ ሌላ የማምለጫ ቀዳዳዎችን ፈጥሮ ወደ ሌላኛው አስፈላጊ ወደ ሆነው ጫና ነው የምንለው ይሄ ጫና በነገራችን ላይ አስፈላጊው ጫና ምንድን ነው ማግኘት ያለበት ቡድኑ በተጋጣሚ መውሰድ ያለበት አድቫንቴጅ ስላለ ነው አስፈላጊ ጫና የሚባለው በሜዳ ውስጥ አላስፈላጊ የሚባል ጫና የለም በሜዳ ውስጥ ሁሌም ኮንፍሮንት የምታደርጋቸው ነገሮች በሙሉ አስፈላጊ ጫናዎች ናቸው ደግሞ ፕሪቪሌጅ የምትሰጣቸው የአስፈላጊ አስፈላጊ ጫናዎች አሉ ይህን አስፈላጊ አስፈላጊ ጫና ምንለው የሚቀበለው ማን ነው? የስድስት ቁጥር ሚና ያለው ተጫዋች ነው the first man to receive the ball ነው የሚለው the first man to receive the decisive ቦል ከተከላካይ ወደ አማካኝ የሚደረገውን ሽግግር ተቀብሎ ወደ ሁለተኛውና ወደ ሶስተኛው የሜዳ ቀጠና የሚወስደው ወሳኙ ተጫዋች ነው የሚለው ይህን ስለዚህ ፕሬስ በሚደረግበት ሰዓት ፕሬሲንጉን ሪዚሊየንት የሆነ የሚቋቋም ማለት ነው። በመግለጫዎች አርቴታ ብዙ ጊዜ ሲያወራ ሰምታችሁት ከሆነ ዊ አር ሪዚሊየንት ይላል። ሪዚሊየንት መሆን ማለት መቋቋም ማለት ነው፣ እንቅስቃሴውን መሸከም ማለት ነው። እንቅስቃሴውን እየተሸከምከው በሄድክ ቁጥር የቡድንህን ስቴብል የሆነውን ስትራክቸር ፎርም የምታደርግበት መፍትሄ እየፈለግ ትሄዳለህ። በእግር ኳስ ጨዋታ ያው ወሳኝ የሚባለው ነገር ምን እንደሆነ ይታወቃል። በሜዳ ውስጥ የሚያጋጥሙ ጫናዎች የምታሸንፍባቸው የራስህ የሆነ ኳሊቲዎች ሊኖሩ ይገባል በሜዳ በምታሸንፍባቸው ኳሊቲዎች ውስጥ የምትደራደር ከሆንክ እንደ አሰልጣኝና እንደ ተጫዋች የሜዳውን መፍትሄ ማግኘት አትችልም ማለት ነው። ስለዚህ የሜዳው መፍትሄ ምን እየሆነ ይመጣል ማለት ነው። ውስን እየሆነ ይመጣል። የሜዳው መፍትሄ ኳሊቲ እየጎደለው፣ የሜዳው መፍትሄ ብዙ አጠር ነገሮች እያጋጠሙት ይመጣሉ ማለት ነው። ፕሮግረስ ለምሳሌ በስድስት ቁጥር ሚና ላይ አንዱ ትልቁ ነገር የሚባለው ፕሮግረስ ነው። ፕሮግረስ ላይ በጣም ወሳኝ የሚባለውና ያደገውን ነገር ለማግኘት አንድ ተጫዋች ማድረግ ያለበት አካባቢውን መረዳት ነው። በአካባቢ ማን ያለው በአካባቢ ያለው እንቅስቃሴ ምን አይነት ጫና ውስጥ የሚከት ነው? ይህን ጫና ለማሸነፍ እየሄድክበት ያለው አቅምህ፣ ጉልበትህ ምን ያክል ያደገ ነው? ይሄ ነው በጣም ወሳኝ የሚባለው ነገር። ስለዚህ ሂደቱን በአካባቢው ያለውን ጫና፣ ፕሮግረስ የሚያደርግበትን መንገድ ተረድቶ ወደ ቀጣዩ የጨዋታ ቀጠና እንዲገባ የሚረዳ ነው። ዘንድሮ አርሰናል ከአማካኝ ክፍል የሚያደርገው ወደ መጨረሻዊ ሜዳ ክፍል የሚያደርገው ሽግግር የተሻለ ጥራት ያለው ሽግግር የሆነው ፕሮግሬስ በሚደረጉባቸው ሀሳቦች ውስጥ ለነኚህ ሽግግሮች ቀጣይ ሁለተኛና ሶስተኛ ፌዝ ሽግግሮች የሚሆኑ ኳሊቲ ያላቸውን ተጫዋቾች በቡድኑ ውስጥ ስላካተተ ነው። የነኚህ ተጫዋቾች መኖር በራሱ የአርሰናልን የማጥቃት ወደፊት የመሄድ እንቅስቃሴ ጥራት ያለው እንቅስቃሴ አድርጓል። ከዛ ውጭ ፓስ ነው አምና ቶማስ ፓርቴ በጣም ብዙ ፓሶች ይበላሹበት ነበር። የሴንትራል ፕሮግሬሽን ወሳኝ የሚባለው ነገር ክሊር ኤንድ ክሌቨር ፓሶችን ማድረግ የሚችል ተጫዋች ሲኖር ነው። ክሊር ኤንድ ክሌቨር ፓስ ሲሲፒ ይሉታል እንግዲህ እነሱ ደግሞ ፈረንጆቹ። ክሊር የሆነ ለተጋጣሚ በጣም አስቸጋሪ፣ ለቡድን ጓደኛ ደግሞ ንጹህ የሆነ ጫና ውስጥ የማይከት ከቀጣዩ እንቅስቃሴ ጋር ሲኩንሱን ሳያበላሽ የሚሰጥ መሆን አለበት። ክሊር የሆነ ኳስ ማለት ነው። ከዛ የአእምሮ ደረጃ ደግሞ የሚለካው ክሌቨር የሆነ ሲትዌሽን አለ። አሁን በአርቴታ የትሬኒንግ ሜዳ ላይ አብዛኛውን እነ ጋብርኤል ሃይንዝ ከመጡ በኋላ እየተጨመረ ያለው ነገር ምንድን ነው? ግብ ጠባቂውን የሚያሳትፍ አማካኙን የሚያሳትፍ የተከላካይ መስመር ተጫዋቹን የሚያሳትፍ እነኝን ሲሲፒ ፓሶች ላይ ትኩረት ያደረጉ ስራዎችን እየሰራ ነው። ክሊር ክሌቨር እና ፓስ የሚደረግበትን ሁኔታ የሚረዳ ማለት ነው ከዛ በኋላ በቀጣዩ እንቅስቃሴና በቀጣዩ ሂደት ውስጥ የሚኖሩትን እድገቶች መወሰን ይችላል ማለት ነው። በሜዳ እንቅስቃሴ ውስጥ ጥራት ያላቸውን ንክኪዎች ማድረግ የሚችሉ ተጫዋቾች ሁሌም ቢሆን የቡድን ጓደኞቻቸውን ለቀላል ጫና የሚጋብዙ ነው ማለት ነው የሚሆኑት። ምክንያቱም ከባዱን ጫና እነሱ ተሸክመው አሸንፈው ስለሚመጡላቸው ማለት ነው። የሚፈለገውም ያ ስለሆነ ማለት ነው። በኦዴጋርድ ጉዳትና በቶማስ ፓርቴ ኢንኮንሲስተንት ወጥ ያለ መሆን ችግር የአርሰናል አብዛኛውን እንቅስቃሴ ተበላሽቷል። እንዳውም የዘንድሮ የውድድር አመት የአርሰናል የአማካኝ ክፍል አናሎግ የሆነ የመጣው የዙቢሜንዲ ሚና ባለፉት ጨዋታዎች ምንም እንኳ የወጥነት ጥያቄ ከሊጉ የፊትነስ ጥያቄ ጋር ገና የሚመለስ ቢሆንም በተጫወተባቸው ጨዋታዎች ለምሳሌ እንደ ማሳያ የሚሆኑ ጨዋታዎችን የኖቲንጋም ፎረስቱን ጨዋታ መውሰድ እንችላለን። በዛ ጨዋታ ውስጥ የቡድኑን አጠቃላይ እንቅስቃሴ የሚመራበት እነኚህ ቀደም ሲል ያነሳ ናቸው ሲሲፒ ያልናቸው ኳሊቲዎች እሱ ውስጥ አሉ። ክሊር ክሌቨር ፓስ ማለት ነው። አብዛኛውን ጊዜ ጨዋታውን ለመምራት የሚያስፈልገው የሬዲዮ ዘንግ ልንለው እንችላለን። የሬዲዮ ዘንግ ወይም ደግሞ በተለምዶ አንቴና የሚባለው የሬዲዮን ፍሪኩንሲ የምትፈልግበት ነው። የአርሰናል የጨዋታ ሲስተም ፍሪኩንሲውን እየፈለገ ያለው አማካኝ ክፍሎ ጫና ተሸክሞ ወደ ሌላኛው እንቅስቃሴ የሚሄደው በዚህ ተጫዋች ሆኗል። ራይስና ኤዜን ነፃ የማውጣት ስራ ይኖርበታል። ራይስ ፕሮግሬሲቭ ሩጫዎችን እንዲያደርግ፣ ኦዴጋር ደግሞ ሪስኪ ፓሶችን እንዲደጋግም ዘንድሮ ብዙ ነገር ይጠበቅበታል። ከዚህ ተጫዋች ሚኬል አርቴታም የሚያደርገው አንዱ ሲስተም ያ ስለሆነ ማለት ነው። አርቲፊሻል ትራንዚሽኖቹ በዚህ የተሞላ የእግር ኳስ ጨዋታ እውቀትን በደንብ አብስለው የሚጫወቱና አብስለው የሚያደርጉ ተጫዋቾችን ስለሚመርጥ ማለት ነው። ቅድም እንዳልኳችሁ የተጋጣሚ ቡድን ቦታ የማፈን ስራ አብዛኛውን ጊዜ አሰልጣኞች በዚህ ዘመን እየሰሩት የሚገኘው አንዱ ትልቅ ስራ ነው። የተጋጣሚ ቡድንን የማፈን ስራ ግን የታቀደና ያልታቀደም ይባላል። የታቀደው አፈና አብዛኛውን ጊዜ የተጋጣሚ ቡድን ራሱ ይዞት በሚመጣው የጨዋታ እንቅስቃሴ አድቫንቴጅ ለመውሰድ በሚፈልግባቸው ሚናዎቹ ውስጥ የራስን የቡድን ስትራክቸር ይበልጥ አሳድጎ ተጋጣሚ ቡድንን ሁለተኛ የሜዳው ቡድን ማድረግ ነው። ያልታቀደባቸው ደግሞ ያልተደራጁ ነገር ግን በተናጠል የሚደረጉ ወይም ደግሞ በቡድን አንዳንዴ የሚደረጉ ቶሎ አደጋ ሊቀንሱ የሚችሉ እንቅስቃሴዎች ናቸው። ለተጋጣሚ ፕሬሲንግ ራሱን የሚያጋልጥ አርሰናል እንዳይሆን ዘንድሮ አርቴታ አርቲፊሻል ትራንዚሽን ደጋግሞ እየሰራ ነው። ሞር ኦፕሽን ቱ ፕሮግረስ ደ ቦል ነው የሚለው። እሱ ሌሎች ተጨማሪ ሀሳቦችን ወደ ቀጣዩ እንቅስቃሴ ለመሸጋገርና ለመሄድ በሚጠቀም አጫወቱ ውስጥ መቆየት አለብን ነው። በሚጠቅመው እንቅስቃሴ ውስጥ ለመጠቀም ግን የተጫዋቾች አረዳድና የተጫዋቾች እውቀት ይበልጥ ማደግና ከፍ ማለት ያስፈልጋል ብሎ የሚያምን አሰልጣኝ ነው። ይሄ ነው እንግዲህ አርቲፊሻል ትራንዚሽን ሚካኤል አርቴታ ዘንድሮ ተግባራዊ ለማድረግ እየሞከረ የሚገኘው ዛሬም በሚያደርገው ጨዋታ እንግዲህ ተግባራዊ ሊያደርገው እንደሚችል ግልጽ ነው። በቀጣይ ጨዋታዎችም ይህን ሀሳቡን ያሳድጋል ተብሎ ነው የሚጠበቀው። ነገ ደግሞ በሌላ ፕሮዳክሽን ብቅ እላለሁ። ስለምታበረታቱኝ ላይክ ሼር ስለምታደርጉ ሰብስክራይብ እያደረጋችሁ ስለሆነ እጅግ አድርጌ ከልብ አመሰግናለሁ። መኳንንት በርሄ ነበርኩ። ጥሩ ጊዜ ይሁንላችሁ።